በሪልስቴት ዘርፍ ወደ ዘጠኝ ዓመታት ቆይቷል። ባለፉት ዘጠኝ ዓመታት ላይ 16 ሳይቶችን ለህብረተሰብ ወይም 700 አባወራዎችን አስረክበናል። ሰአራት ካሬው 6 ሚሊዮን 400 ሺ ሙሉ ክፍያ 640 10 ቅድመ ክፍያ ነው። በምን አይነት ሁኔታ ነው የምታስረክቡት? ማለትም ደግሞ በሰሚ ፊኒሽድ ነው ወይም ደግሞ በፉል ፊኒሽድ ነው? ኤምባሲዎች መናገሻ በሆነችው ሳር ቤት ቫቲካን ኤምባሲ ሲሆን በአጠቃላይ ሰባት ፍሎር ለፓርኪንግ ነው ያደግነው ነው። ጂፕላስ 16 ሲሆን ከስቱዲዮ ጀምሮ እስከ ሶስት ምኝታ ክፍሎች አሉ። 10 ቅድመ ክፍያ ነው እስካሁን ያለነ ቀን ከሌሊት ነው እየሰራ ነው ያለነው። አሁንም ስራ ላይ ነው ያለ ነው። 2019 ሰኔ 30 ማስረከቢያ ጊዜው ነው። ከዛ ቢዘል ግን የራሱ የሆነ ቅታት አለ። በዶላር ዋጋ ማከራየት ይችላሉ። ጋሪ ቤሹቶቹን፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ አምስት ሊፍት፣ ምንም ያለመጨናነቅ በደንብ ሴፍ በሆነ ኑሮ መኖር የሚችሉበት ማለት ነው። ይኛው ሳይ ፐርሰንቱን እስኪረከቡ ከፍለው አርባውን ደግሞ ለሶስት አመት በአነስተኛ ወለድ እየኖሩ ወይም እያከራዩ መክፈል እንዲችሉ ያመቻቸው ነው። መክፈል ባይችሉ ወይም መልሶ መሸጥ ቢችሉ፣ ይህ ሁሉ ጃምቦ ጋር ፊክስ ተደርጎ ወይም ተመልሶለት ነው እየገነባን ያለነው። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን ጃምቦ ሪል እስቴት በአራት ነጥብ አራት ሚሊዮን ብር ሙሉ ክፍያ ሳርቤት፣ ቫቲካን፣ ኤምባሲ አካባቢ የተለያዩ የቤት አማራጮችን እያቀረበ እንደሆነ ሰምተን እጃችሁ ከምን ለማለት ቢሮቸው ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ ነው በአምላክ አበራ፣ አብሪያችሁ ቆይታ አደርጋለሁ እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለህ? ሰላም እንዴት አለች እግዚአብሔር ይመስገን። ዛሬ እንግዲህ ጃምቦ ሪል ስቴት እያቀረባቸው የሚገኙት የቤት አማራጮች ምን እንደሚመስሉ ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ ከአንተ ጋር እንድንተዋወቅ ስምህንና ስራ ድርሻህን፣ እንኳን ደህና መጣችሁ። እኔ ግዛቸው እባላለሁ የጃምቦ ሪል ስቴት የሽያጭ አማካሪ ነኝ። ጃምቦ ባለፉት ሀያ ዘጠኝ ዓመታት በኮንስትራክሽን ዘርፍ ሲሰራ የቆየ ድርጅት ሲሆን በሪል ስቴት ዘርፍ ወደ ዘጠኝ ዓመታት ቆይቷል። በእነዚህ በዘጠኝ ዓመታት ባለፉት ዘጠኝ ዓመታት ላይ አስራ ስድስት ሳይቶቹን ለህብረተሰብ ወይም ሰባት መቶ አባወራዎችን አስረክበናል። አሁን ላይ የአስራ ስምንተኛ ሳይት የሆነውን ደግሞ ወደ ሳር ቤት አካባቢ ላይ ይዘንላቸው ነው የመጣ ነው። በጣም ጥሩ። ምን አይነት የቤት አማራጮችን ነው አሁን ላይ እያቀረባችሁ የምትገኙት እንዲሁም ደግሞ ቦታው ምን ይመስላል የሚለውን ሰፋ ያለ ማብራሪያ ያስተያይ። እሺ፣ ጃምቦ ሪል ስቴት ባለፉት አስራ ስድስት ሳይቶች ላይም ሆነ አሁን ላይ ያለው ሳይቶች ላይ ሙሉ በሙሉ አሚኒቲዎችን ሳይሆን ራሱን እየገነባ ያለው ታማኝነትን ከማስረከብ አንፃር የሚለውን ነው ይዘን የመጣ ነው። ሌላው ደግሞ የቤት አማራቾች ያሉን ከስቱዲዮ ጀምሮ እስከ ሶስት አማራቾች፣ ከሎኬሽን ዋይዝ ደግሞ ለማከራየትም ለመኖሩ ምቹ በሚሆኑ መሀል ከተማዎችን መርጠን ነው እያስገነባ ነው ያለን ነው። ምሳሌ ብናያቸው ካስረከብናቸው ሳይቶች አዋሪ ላይ ሴቶች አደባባይ ጋር ያለው አንድ ሳይት አስረክብ ነው ያለ ባለሁለትና ባለሶስት፣ እሱ ላይም ሽያጫለን። ሌላው ደግሞ ወደ ቡልጋሪያ ላይ አፍሪካ ሕብረት ጋር ቦሌ ፍላሚንጎ ጋር ግሎባል እነዚህ ያስረከብናችሁ ሳይቶች ሲሆን፣ አሁንም ያለነው ኤምባሲዎች መናገሻ በሆነችው ሳር ቤት ቫቲካን ኤምባሲ ሲሆን፣ ወደታች ለፓርኪንግ ምቹ እንዲሆን አምስት ቤዝመንት አለው። እስከ አንደኛ ድረስ በአጠቃላይ ሰባት ፍሎር ለፓርኪንግ ነው ያደረግነው። ጂፕላስ 16 ሲሆን ከስቱዲዮ ጀምሮ እስከ ሶስት መኝታ ክፍሎች አሉ። ግንባታም አሁን ላይ 45 ፐርሰንት የደረሰ ነው። ስድስተኛ ፍሎር ላይ ነው ያለነው። እንዳልኳችሁ ጂፕላስ 16 ነው። አስር ፐርሰንት ቅድመ ክፍያ ነው እስካሁን እያስከፈልን ያለ ነው። ያ ማለት ከስቱዲዮ አርባ አራት ካሬ ጀምሮ እስከ ባለሶስት መቶ አርባ አምስት ካሬ ድረስ አማራቾች አሉ። አራት መቶ አርባ ሺህ አስር ፐርሰንት ቅድመ ክፍያ ጀምሮ ቤቶችን መግዛት ይችላሉ። በጣም ጥሩ። የካሬ መጠናቸውን ሰፋ አድርገን ማንሳት እንችላለን። እሺ፣ ይቻላል። ስቱዲዮ አርባ አራት ካሬ አማራጭ ነው ያለው አራት ሚሊዮን አራት መቶ ሺህ ሙሉ ክፍያ ነው። አራት መቶ አርባ ሺህ አስር ፐርሰንት ቅድመ ክፍያ። ባለ አንድ ምኝታ በስልሳ አራት እና በዘጠና ሰባት ካሬ አማራጭ አለን ያ ማለት ስድስት ሚሊዮን አራት መቶ ሺህ ሙሉ ክፍያ እና ስድስት መቶ አርባ ሺህ አስር ፐርሰንት ቅድመ ክፍያ ጀምሮ መግዛት ይችላሉ። ባለ ሁለት ምኝታ ከዘጠና ዘጠኝ እስከ መቶ ሀምሳ ሶስት ካሪ አማራች አለው። ዘጠና ዘጠኙን ብናየው ዘጠኝ ሚሊየን ዘጠኝ መቶ ሺ ሙሉ ክፍያ እና ዘጠኝ መቶ ዘጠና ሺ አስር ፐርሰንት ቅድመ ክፍያ ነው። ባለ ሶስት ምኝታ በመቶ አርባ አምስት ካሪ አንድ ሚሊየን አራት መቶ ሀምሳ ሺ ሙሉ ክፍያ እና አንድ ነጥብ አራት ሚሊየን አስር ፐርሰንት ቅድመ ክፍያ ነው። እየሽትን ያለ ነው ቀሪ አከፋፈልም የሆነው በግንባታ ሂደት ነው የሚከፍሉት። እዛ ላይ ደግሞ ምሳሌ እንዲያውም መክፈል ባይችሉ በሚል ጃምቦ እንደ ቤተሰብ በማየት አከፋፈሉን ፍሌክሲብል አድርገናል። ያ ማለት ምንድን ነው? ስልሳ አርባ የሆነ የባንክ አማራጭም ይዘንላቸው መጥተናል ማለት ነው። በጣም ጥሩ። እንግዲህ ጃምቦ ሪል እስቴት እንዳልከኝ ከሆነ የተለያዩ ሳይቶች ላይ የተለያዩ የቤት አማራጮችን ሲያቀርብ የቆየ ድርጅት ነው፣ እና ምናልባት ከአንዱ ሳይት አንዱ ሳይት የሆነ ነገር ለውጥ እያደረገ የሚጨምርበትም ደግሞ የተወሰኑ አዲሽናል ነገሮች ይኖራሉ ብዬ አስባለሁ። እና አሁን ላይ ሳር ቤት አካባቢ እያስገነባቸው የምትገኙት የቤት አማራጮች ላይ ምን አይነት ነገሮችን አዳድርጋችሁ ነው የመጣችሁት? ሳር ቤትን ከሎኬሽን መጀመሪያ ስንመርጥ ያደረግ ነው ለመኖር ቢሉ ሙሉ በሙሉ ከመንገድም ካሉት ኢንፍራስትራክቸሮች አሚኒቲዎችም ጭምር ሳር ቤት ራሱ በኪ ነው። ሁለተኛ ደግሞ በእኛ እንደ ሳይት ስናየው ደግሞ ለፓርኪንግ አይደለም ለቤቱ ብቻ ሳይሆን ለእንግዳም እንዲጠርፍ ብለን ሰባት ፍሎሩን ፍሪ አድርገናል። ከዛ በተጨማሪ ደግሞ ላከፋፈልም ቅድም እንዳልኳችሁ ላከፋፈልም ምቹ አድርገናል። ሌላው አሚኒቲዎቹ ምሳሌ አምስት ሊፍት አለው፣ ሶስት ደረጃ አለው። ከላይ ደግሞ መሰብሰቢያ አዳራሽ ቴራስ፣ ሙሉ በሙሉ ቤቶች ደግሞ የራሳቸው ባልከኔ ወይም መናፈሻ በረንዳ የምንለው እነዚህን ሁሉ የያዙ ናቸው። ይህ ነው ያለው በጣም ጥሩ። ለየት የሚያደርጋችሁ ነገር ምንድን ነው? ሰዎች እናንተ እንዲመርጣችሁ ጃምቦን የሚመርጡት በምክንያት ነው ብለን እናስባለን። እስካሁን ሶሻል ሚዲያ ላይ ሆነ ማርኬቲንግ ላይ በደንብ ማንሰራው ስራውን ራሱ ስራው ማርኬቲንግ ስለሆነ ነው። ለኛ ሴልሶቹም ሆነ እኛም ስናወራ የምናስረክበውን ቀኑን ቆርጠን ነው የምናሳውቀው። ያ ማለት በሁለት ዓመት ነው ወይም አንድ ዓመት ከስድስት ወር ነው አንልም። የትኛው ወር ላይ የትኛው ቀን ላይ የሚለውን ቆርጠን እናሳውቃለን። ያ ማለት ትረስቴሽ ነው። ከዚህ በፊት 16 ሳይቶቹንም ከተባለው ቀን ከርበን እያስረከብን ያለ ነው። ይሄኛውም ማስረከቢያ ጊዜው 2019 ሰኔ 30 ላይ ማለት ነው። ስለዚህ ሁለት ዓመት ብለን አይደለም የምናወራው። ዛሬ የሚመጣው ከስተመር እና ዛሬ ሳምንት በኋላ የሚመጣው ከስተመር ወደ ማስረከቢያ ጊዜው እየቀረበ ነው ማለት ነው። ስለዚህ ቆርተን ማስረከባችን ትረስት ሹ ጥሩ ነው። ሌላው ጥራትም አንጻር እንዳልኳችሁ ቅድም ጃምቦ ኮንስትራክሽን የራሱ ሀያ ዘጠኝ ዓመት ልምድ አለው። እሱ ነው የሚገነባው ያ ማለት ከጥራት አንጻርም ጥርት ያሉ ቤቶችን ነው የምናስረክበው ማለት ነው። እንግዲህ ያው ብዙዎች ጋር የትረስት ሹ የሚነሳው ብዙ የቤት አልሚዎች አሉ። ጃምቦ ያው እንዳልከን ከሆነ ብዙ የቤት አማራጮችን ያስረከበ ነው። ግን ደግሞ ባያስረክብ የራሱ የሆነ የሚያስቀምጠው ግዴታዎች አሉ ወይ እንደ ቅጣትም ሊሆን ይችላል ወይንም ደግሞ ሰዎች እናንተ ላይ ትረስት እንዲያሳድሩ በእናንተ በኩል የምታስቀምጡት የተቀመጠ ውላችሁ ላይ ምን ምን ነገሮች ይኖሩታል? ጥሩ ጥያቄ ነው ያነሳሽው። ጃምቦ እንግዲህ እንዳልኳቸው እንደ ሰውኛ እንደው መቀመጥ ካለበት ካልሆነ በስተቀር አስራ ስድስቱ ሳይቶቹ ላይ ቀድመን ያስረከብናቸው በብዛት አሉ። ከዛ ደግሞ ኖርማሊ በተባለው ቀን ነው እያስረከብን ያለ ነው። ኛውም ሳይት ላይ እንዳልኩሽ ቅድም 2019 ሰኔ 30 ማስረከቢያ ጊዜ ነው። ከዛ ቢዘል ግን የራሱ የሆነ ቅጣት አለው። አሁንም ግን በፕሮግረስ አንጻር ስናይ ከዛ ቀድመን ለማስረከብ ነው እየሰራን ያለ ነው። ስድስተኛ ፎቅ ደርሷል። ወደ ታች አምስት ቤዝመንቱን ጨርሰን ማለት ነው። ጂፕላስ 16 ነው። 2019 ሰኔ 30 ማለት ደግሞ አንድ ዓመት ከአስር ወር ጊዜ አለን። ስለዚህ ለማስረከብ ምንም አይነት ወደ ኋላ የምንልበት ነገር የለውም ባናስረክብ ግን ቅጣት አለ በጣም ጥሩ እንግዲህ በምን አይነት ሁኔታ ነው የምታስረክቡት ማለትም ደግሞ በሰሚ ፊኒሽድ ነው ወይስ ደግሞ በፉል ፊኒሽድ ነው እኛ በሁለቱም አማራች አለን ጃምቦ በሁለቱም አማራች ያደርግ ነው አንደኛው ሰም ፊኒሽድ ለሚገዙ ደንበኞች የራሳቸውን ቴስት እንዲጠቀሙ የራሳቸውን ኳሊቲ የራሳቸውን ፋይናንሻል አጀስት እንዲያደርጉ ብለን ሰም ፊኒሽድ ማማራች አለን አሁን እስካሁን ያወራነው ዋጋ የሰሚ ፊኒሽድ ፕራይስ ነው ማለት ነው ያ ማለት በካሬ መቶ ሺ ብር የሰሚ ፊኒሽድ ነው መረከቢያው ጊዜም ስድስት ወር ይቀድማል ያ ማለት ጥር 30 2019 ወይም አንድ አመት ከሶስት ወር መረከቢያ ጊዜ ነው ከዛ እስከ ስድስት ወር የፊኒሽንግ ስራ ጊዜ ይሰጣቸዋል ማለት ነው ሌላው ደግሞ ፊኒሽንጉን ቁምሳትን ኪችን ካቢኔት የሻወር ሽንት ቤት እቃ ሙሉ በሙሉ በራሳችን ሰርተን እናስረክባለን ማለት ነው ማስረከቢያ ጊዜው ሰኔ 30 2019 ወይም አንድ አመት ከአስር ወር ማለት ነው እንግዲህ እስካሁን እያነሳናቸው የነበሩት የካሬ መጠናቸው እንዲሁም የቤት አማራጮችን የሳር ቤቱን ሳይታችሁ ነው። ምናልባት ሰዎች ከሳር ቤት ውጭ ሌላ ቦታ ላይ ቢፈልጉ ጃምቦ የሚያቀርባቸው የቤት አማራጮች አሉ ወይ? ጥሩ ጥያቄ። ጃምቦ መጀመሪያም ለመግለጽ እንደሞከርኩ ከሚመርጣቸው ቦታዎች አንፃር ለመኖር ወይም ለማከራየት ምቹ እንዲሆኑ ህብረተሰብን ተገንዝቦ እየሰራን ያለ ነው። አሁን ላይ ሌሎች አማራቾችን ቢፈልጉ ጎተራ ላይም እንደዚሁ ረዘም ያለ አከፋፈል ያለው ከስቱዲዮ ጀምሮ እስከ ሶስት አማራቾች እስከ ባለሶስት መኝታ አማራቾች ያሉት ጎተራ ፔፕሲ ፋብሪካ ጋር አለን። ሌላው ደግሞ ወደ መሀል ከተማ ሚሊኒየም አዳራሽ ጀርባ አለን ማለት ነው። ሰፋፊ ሰፋፊ ካሬዎች እዛም አሉን። እነዚህንም አማራቾች ማግኘት ይችላሉ። ስለዚህ በየትኛውን ቦታ ላይ ሰዎች መጥተው ቢፈልጉ እንደ አማራጫቸው ያገኛሉ። በጣም ጥሩ። እንግዲህ ያው ይሄን ያህል ስለ ጃምቦሪ ልስቴት ያሉትን ሃይላይት ካልን፣ ሳይቱ ደግሞ ምን አይነት ደረጃ ላይ ደርሷል፣ መሬት ላይ ምን ይታያል የሚለውን እና የግንባታው ሂደቱ ራሱ ምን እንደሚመስል እኔም ብመለከት ተመልካችን ቢያይ ደስ ይለኛል። ደስ ብሎኝ ያሳይሻል። በጣም ጥሩ። ወደዛ እናቅና። እንደምትመለከችው አሁን ያለንበት ሳይቱ ሳርቤት ቫቲካን ኤምባሲ ማለት ነው፣ ሳይቱ ይሄ ነው። ወደ ታች አምስት ቤዝመንት አለው ለፓርኪንግ ግራውንድ እና አንደኛ ፍሎር ጨምሮ ሙሉ በሙሉ ፓርኪንግ ኤሪያ ነው የሚሆነው። ያ ማለት ሰባት ፍሎር ፓርኪንግ አድርገነዋል። ጂ ፕላስ 16 ነው። ከሁለተኛ ፍሎር ጀምሮ ደግሞ አፓርትመንት ቤቶች ናቸው። ስቱዲዮ 44 ካሬ ጀምሮ እስከ ባለ 345 ካሬ ድረስ አማራቾች አሉ። ባለ ስቱዲዮ ቤት የምንለው 44 ካሬ ነው። 4 ሚሊዮን 400 ሺ ሙሉ ክፍያ፣ 440 ሺ ደግሞ 10% ቅድመ ክፍያ ነው። ባለ አንድ ምኝታ 64 ካሬ እና 97 ካሬ አማራቾች አሉ። 64 ካሬው 6 ሚሊዮን 400 ሺህ ሙሉ ክፍያ 640 ሺህ 10 ፐርሰንት ቅድመ ክፍያ ነው። ባለ ሁለት ደግሞ ከ99 ካሬ ጀምሮ እስከ 153 ካሬ አማራጮች አሉ። 99ኙን ብናየው 9 ሚሊዮን 900 ሺህ 10 ፐርሰንት ቅድመ ክፍያ እና 990 ሺህ 10 ፐርሰንት ቅድመ ክፍያ ነው እየሽትን ያለ ነው። ባለ ሶስት ደግሞ 145 ካሬ ነው። 14 ሚሊዮን 500 ሺህ ሙሉ ክፍያ 1 ሚሊዮን 450 ሺህ ደግሞ 10 ፐርሰንት ቅድመ ክፍያ ነው እያስከፈልን ያለ ነው። ፊኒሽንጉን በራሳችን እንሰራለን ለሚሉ አንድ ዓመት ከሶስት ወር ወይም ጥር 30 2019 ነው እንግዲህ እያስረክብን ያለ ነው በጣም ጥሩ እንግዲህ ሳይት ላይ ስንመጣ እንቅስቃሴ አለው በመሰራት ላይ ያለ ሳይት እንደሆነ እየተመለከትኩኝ ነበረ ወደ ውስጥ የገባ ነው ነገር ግን እስ ስለ ግንባታው ጥራት እናንሳ በምን አይነት የግንባታ ኳሊቲ ነው እየሰራችሁ የምትገኙት። ጃምቦ የሚለየውም አንደኛው 29 ዓመት ልምድ ያለው ጃምቦ ኮንስትራክሽን ስለሚገነባ ያም 24 ሰዓት ላይ በሶስት ዙር ነው የሚገነባው ማለት ነው ቀን ከሌሊት ነው እየሰራ ነው ያለነው አሁንም ስራ ላይ ነው ያለነው ስድስተኛ ፎቅ የደረስ ነው በአጭር ጊዜ ስለሆነ ይህ ግንባታ ኳሊቲውም የቆየ ልምድ ባለው አንጋፋው ጃምቦ ኮንስትራክሽን ስለምናስገባ ጥራት ያሉ ቤቶችን ነው የሚያገኙ። በጣም ጥሩ እንግዲህ እስካሁን ድረስ ለፋሲሊቲ አላነሳንም እና ሰዎች እዚህ ላይ ኢንቨስት አድርገው ቢገዙ እዚህ ኮምፓውንዱ ላይ ራሱ ምን ሊያገኙ ይችላሉ እንደ ፋሲሊቲ የሚጠቀስ እንዲሁም ደግሞ አካባቢው ላይ ምን ሊያገኙ ይችላሉ የሚለውን ከፋፍለን ብናነሳ ደስ ይለያል። ሰዎች እዚህ የሚገዙት በሁለት ምክንያት ሊሆን ይችላሉ ብዬ አስባለሁ። አንደኛው ለማከራየት ከሆነ ይህ እዚህ ላይ ሳር ቤት ቫቲካን ኤምባሲ ማለት ዙሪያው ላይ ኤምባሲዎች መናገሻ ናት። በአጠቃላይ አዲስ አበባ ካሉት ሳር ቤት ኤምባሲዎች መናገሻ ወይም መቀመጫ ናት። ለዛ ደግሞ በዶላር ዋጋ ማከራየት ይችላሉ። ሁለተኛ ደግሞ ቢኖሩበት ደግሞ ለልጆች ትምህርት ቤት ጊብሰን ትምህርት ቤትን መጥቀስ እንችላለን። በቅርቡ ሌላው ሆስፒታል ደግሞ ሲልክሮድ ሆስፒታልን ማንሳት እንችላለን። መንገዶችን፣ ኮሪደሮችን፣ መናፈሻዎችን ብናነሳ ብዙ ጥቅም ያገኛሉ ማለት ነው። በአጠቃላይ ደግሞ እንደ ግንባታ ወይም እንደ ሳይታችን ደግሞ ፓርኪንግ አይቸገሩም። የራሱ አንድ ፓርኪንግ ብቻ ሳይሆን ለእንግዳም ቢሆን ሰፊ ፓርኪንግ ስፔስ ይኖረናል። ሌላው ጋሪ ቤት ሹቶቹን የከርሰ ምድር ውሃ ስታንድ ባይ ጄኔሬተር፣ አምስት ሊፍት ምንም ያለመጨናነቅ በደንብ ሴፍ በሆነ ኑሮ መኖር የሚችሉበት ማለት ነው። ይሄኛው ሳይት በጣም ጥሩ ይሄን ያህል እንግዲህ ካነሳ ሰዎች ቤት ሲገዙ ምን አይተው መግዛት አለባቸው ብለ ታስባለህ? አንደኛው ሎኬሽን ነው። ሎኬሽን ጃምቦ እስካሁን ካሉት 18ኛው ሳይት ነው ይሄኛው ለማከራየት ወይም ለመኖር ምቹ በሆነ ስፍራ ብቻ ነው መርጠን የምንገነባው ሁለተኛ ደግሞ ትረስት ይሹ ነው በደንብ መነሳት ያለበት ማየትም ያለባቸው ባክግራውንዱን እና አሁን ላይስ ፕሮግረሱ ምን ላይ ደርሷል እንዴት ነው የሚለውን አከፋፈሉስ በምን ወይ ነው የሚለውንም ማየት አለባቸው ብዬ አስባለሁ ጃምቦ ያንን መልሷል ብዬ አስባለሁ እንደኔ ምንድን ነው ብንል አንደኛው ግንባታው አሁን 45 ፐርሰንት ደርሷል በዚህ 10 ፐርሰንት ቅድመ ክፍያ ነው ቀሪ አከፋፈልም ግንባታ ሂደቱን እያዩ ነው የሚከፍሉት ሌላ ደግሞ ኳሊቲውም አንጋፋ በሆነ ሀያ ዘጠኝ ዓመት ልምድ ባለው ነው የምናስገነባው። ስለዚህ ትረስት ሹ ምንም አያሳድር ማለት ነው፣ ጃምቦ ላይ ማለት ነው። ሌላ ደግሞ አከፋፈሉ ወይም ፍሌክሲቢሊቲው ምሳሌ፣ መክፈል ባይችሉ ወይም መልሰው መሸጥ ቢችሉ ይህ ሁሉ ጃምቦ ጋር ፊክስ ተደርጎ ወይም ተመልሶለት ነው እየገነባ ያለ ማለት አርባ ፐርሰንቱን እየኖሩ መክፈል ይችላሉ፣ መልሰው መሸጥ ይችላሉ ማለት ነው። በጣም ጥሩ። እነዚህን የቤት አማራጮች ሰዎች መግዛት ቢፈልጉ ሀገር ውስጥም ያሉ ሊሆን ይችላል ውጭ ሀገራትም ያሉ በምን አይነት መልኩ ነው መግዛት የሚችሉት? የእነዚህን ቤቶችን መረጃ ለማግኘት ቢፈልጉ ስልክ እናስቀምጥላቸዋለን እዚህ ላይ። ሀገር ውስጥ ላይ ያሉት ሳይቱንም አይተው ሌላ ቢሮም ጎብኝተው መግዛት ይችላሉ። አትራፊ ነው ባያመልጣችሁም ባይ ነው። ሁለተኛ ደግሞ ውጭ ሀገር ላይ ያሉ ባለው ስልክ ሙሉ መረጃ ወስደው እዛው ሁኖም መጨረስ የሚችሉበትን ወይ አመቻችተናል። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ድሉ ልስጥና እዚህ ጋር እናብቃ። የምትመርጡት በምክንያት ነው ብዬ አስባለሁ። ጃምቦ ሪልስቴትን የምትመርጡት በምክንያት ነው። ቅድም ያነሳናቸውን ጥያቄዎችን ሞልስ ማግኘት የምትፈልጉ ካላችሁ ጃምቦውን እንግዲህ ማየት እንዳትረሱ። ጃምቦውን ብለናል። በጣም ጥሩ። ስለሰጣኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ጃምቦ ሪል ስቴት ጋር ተገኝተን እያቀረባቸው የሚገኙትን የቤት አማራጮች ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና ኢንቨስት ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሆንላችሁ።